ሰዎቻቸው አንድ ላይ በንትን አላረኩትም። ያናድድ በዚህኛው ስታይል አላረኩትም። በአንድ ብቻ ነው ያረኩትም። ምንሆን ነው ገፈዝ። በዚህ ስታይል አላረኩትም። ነጩ ፎቶ ማለት ነው። ቆይ እንዳቀይሩት፣ ሳምሪ ቀይሬ ይቅርታ አብጅ ልሽ ያለው ዛሬ እኔ በዚህ ስታይል አንዴ ስክሪንሾት አርጉ ሳምሬ ሀሳብ ይሰማለሁ። ይሄኛው አይዋ፣ በዚህ ስታይል ጋር ስክሪንሽት አድርጉ። ቶሎ ቶሎ ብሎ የሚያወራው ሰው የለም እንደ እኔ ብቻ ይልላ። በፍጣይ በአውሪ ሌሎቻቸው ታያቸው ሰነ ልካ ካላስ እሺ ሳምሪ ቀይሉ የቅድመ ፎቶ አ ሳምሪ በትልቁ እኩል አደረጋት ነው። ፎቶ እንዴት ሆነብሽ? ሳምሪ ፎቶ የሆነ አይነት ሆነብሽ እኮ። ሙዚቃ ክፈቱ ማሪ ልምፖስት ነው። እሺ ቆይ ይሄኛው ፎቶ እስክሪንሽት እናርግና ሙዚቃን ከፍታለን፣ ችግር የለውም። እሺ ስክር እስቲ ጠይባያንቸው ክፈች፣ ክፈችው፣ አይቆርጠውም፣ ክፈችው አይዋ አይቆርጠውም። እሺ ላክላቸው። ግን በስነስርዓት አይታይም እንጂ አይቆርጠውም

ሳምሪ የኔ ፎቶ አልቀይራለን፣ ችግር የለውም። ጋይዝ ላኩላቸው፣ ለነ ሃይሚሉ፣ ለነ ቤቲ፣ ለነ ሶፊ አላት። ወይኔ ሶፊ ወጣች። እስነኛ ለባው ላኩላቸው ሳምሪ የኔ ፎቶ አልቀይራለኛ ጽሑፉን ቢሆን ጻፍልኝ እንጂ እንደዚህ ከሆነ የኔ ወይስ

ይሄ ሲሆን ይሁን በቀርሽ ችግር የለውም። ሳምሪ ችግር የለውማ ምን ችግር አለው? ችግር የለውማ። ሶፊ ቪዲዮሽን ቪዲዮሽን ተካሜራሽን ያጂ ማሪ እና ነው ማረቀው አው ቀዩን አርጌ እንደው እንትና አሳጥረሽ ካልመጣሽ ግን ተበልተሻል። ሶፊ ቪዲዮ እየወጣሽ ነው። ምን ሆነሽ ነው አሁን? ይዘሽው አልበቃ። እስቲ የሳምሪ ፎቶ አንተ፣ አልተቆረጠም። አይቻው፣ አልተቆረጠም። ትክክል ነው። ቤትዬ፣ አልተላከልሽም? አዎ። ፍቅር ፍቅር፣ ላኪላት አንጂ ፍቅር፣ አንዳንዳቸው ላኪ። ቤቲ፣ ሁላችሁም ሆነ አብሬ ላክሁልሽ ቅድም ሰርታሳጥር የሆነ ያላክሽላት አሳጥረሽዋል። ለሳሚራም ላኩላት። አንዳች ረኒማ ለኤስ ነኝ ላኩላት። ሳምሪ የኔ ቪዲዮ ልዝጋው ወይ? ቪዲዮ እንደዚህ ይቀመጥ? ተቆርጣለች ግን ቪዲዮ ልዝጋው ወይ? ቪዲዮ እንደዚህ ይቀመጥ? ንገሩኛ። እንደ ቪዲዮ ልዝጋው ፕሮፋይል ይሁን ወይ? ሳልዘጋው እንደዚህ ይቀመጥ? አስካሜራ ግቢና ቀይሪ ሳሚራ ኢንቦክስ ጊዜ ካልሄለሽ እንትንልሻለሁ። አዎ ከእኛ ጋር ካልሄለሽ ማለት ነው። ካለሽ ግን ኢንቦክስ ተልቁልሻል ማለት ነው። ወይ ቪዲዮው እንደዚህ ይቀመጥ ችግር የለም? ወይስ በፕሮፋይሌ ልሁን? ፕሮፋይል ይዘው። አይዋ ቤት ቀይረች። ሰሚራ ሰሚራ የለሽም። ናፍቆት አንድ ቁጥር ጻፊ ካለሽ። ናፍቆት አንድ ቁጥር ጻፊ ካለሽ። ሰሚራ ሰሚራ አላባው የለሽም መስለኝ። ካለሽ ቀይሪ፣ ካለሽ ቀይሪ።